ጣውላ ቤት ያስቀመጡትን ብር ወስደሀል።ስለዚህ ስለዚህ ብሬን ስጠኝ እነሱንም የጠራኋቸው አብረው በዛው ጓደኞች ስለሆኑ ጓደኞቻችን ስለሆኑ ይስሙ ብዬ ብር ነው ማነሳ ሲጀምር ብር ማነሳ ምን ማለት ምን እያልክ ነው ግን እኔን ሰርቀኛን እያልክ ነው እኮ ሌላ ካንተ ጋር ጭቅጭቅ አልፈልግ ይኸው ቤትስ አልሰረቁም እያለ ሲከራከር የነበረ እኔ ምን ምን አጉድዬብህ ነው ስራ ስራ ቀጥሬ ባሰራው ጓደኛ ባደረኩህ እና ምን አሁን ራብራ መፈርስቲ እናቴ ትሙት ነው የአንተን ብር አልሰረኩኝም ወይ እንዴ ተረጋጋ ማለት ማለት ነው የዳሪ አልጋ የቤት ቀጋ ነው ይሄን አላውቅም አውቃለሁ ይሁላችሁ አሁን ብሩ ተገኝቶ እንኳን ማመን አይፈልግም ቆይ አንተ ቆይ ለማንኛውም ማለት ነው አብርሀም፣ ከዚህ በኋላ የአንተ ጓደኝነት ነኝ ጓደኝነት አብቅቷል። ከዚህ በኋላ ስራ ቦታም እንዳትመጣ እንዳላይ፣ በመንገድ የምሳልፍ በማንኛውም ቦታ እንዳገኝ አልፈልግም፣ ጨርሻለሁ። ሁለተኛ ሁለተኛ እኔን ማየት አልፈልግም። እሺ ቤተሰብ፣ ያው እንግዲህ የመጣሁት ዛሬ የአብርሃም ጉድ ለማሳየት ነው። እስካሁን ድረስ እንግዲህ እናንተም እንደምታዩት ሁሉም ሰው እንደማየው ቪዲዮ ላይ እንዳየውት ከሆነ እኔን ሳይሆን አብርሃምን ነው የምትደግፉት፣ አብርሃምን ነው የምትወዱት። እኔን ኮሜንትን ሳነብ ብዙ ነገር ሳይ ውስጥ ላይ ያለውን ገብቼ ሳይ በቃ እኔን በጣም እንደምትጠሉኝና እኔን እንትን እንደምትሉኝ ነው ያየሁት ኮሜንቱን። ግን ዛሬ የአብርሃም ጉድ ነው እዚህ ጋር አሁን ካሜራ ይዤ መጣሁት። የአብርሃም ጉድ ለማሳየት ነውና ዛሬ አብርሃም በጣም በቃ በጣም በጣም መጥፎ የሆነ ስራ ሰርቶኛል። እንግዲህ ማለት እናንተ ከሱ ይሆናል ብላችሁ ማጠብቁት ነገር እኔ ብቻ ማቀው እስካሁን ድረስ እኔ ብቻ ማቀው። እሱ ግን እናንተ ግን ማታውቁት የአብርሃምን ባህሪ ዛሬ ያሳያችኋለሁ። ምክንያቱም አብርሃም ማለት በቃ የዳሪ አልጋ የቤት ቀጋ ነው የጭቃሽ ሆኖ ሰውየው። ስለዚህ በቃ እኔ ያደርጋል፣ ይህንን ያደርጋል፣ ይህንን ያደርጋል ብዬ በቃ ያለውን ነገር በፊት ለፊት በቃ ፊት ላይ ቀርቤ ከሱ ጋር እኔ ሁሉንም ነገር በይፋ ስለምናገር ፊት ተናጋሪ፣ ግንባር ተናጋሪ ስለሆንኩ በቃ ያየሁትን ነገር ማሳለፍ ስለማልችል ብቻ እናንተ እኔም በጣም ትጠሉኛላችሁ። ልጁ ግን ውስጥ ለውስጥ እየተለሳለሰ የሚሰራውን ስራ እኔ ነው የማውቀው። ስለዚህ ዛሬ አብረን ከእናንተ ጋር ሁነን ያለውን ነገር ሁላችሁም ታዩታላችሁ። በቃ እኔ እንጃ በቃ እኔ ማመን እስከሚያቅተኝ ድረስ ይህንን ነገር እንዴት ያደርጋል ብዬ ውስጤ በጣም እስከሚቆጭ ድረስ በጣም ተናድጀ ነበረ። ግን የመጨረሻ አማራጭ እኔን እንደ ክፉ እሱን እንደ ምስኪን አድርጋቸው ስለሆነ የምትይዙት እናንተ ዛሬ ከእናንተ ፊት ቀርቤ የሱን ጉድ የሱን ተንኮል የሱን ስራ የሱን ሴራ ሁሉን ነገር እንድታውቁት ነው እና ይህን ካሜራ ይዞ የመጣሁኝ አሁን ለአብርሃም ለዋለም፣ ለነማስቴም ደውዬላቸዋለሁ። ሁለቶችም ሁሎችም ይመጣሉ። እነበረከት ሁላ በረከት ሁላ አብረው ይመጣል ብዬ አስባለሁ። ስለዚህ አብርሃም ምን አይነት ሰው እንደሆነ አብርሃም እንዴት ያለ ሰው እንደሆነ እኔስ በምን ምክንያት እሱን እንደምናገረው በቃ ሁሉ ነገር ይገባቸዋል ብዬ አስባለሁ ዛሬ። ምክንያቱም አብርሃም ማለት እናንተ እንደምታስቡት ሳይሆን እኔ እንደማቀው ነው። አብርሃም ምክንያቱም አብርሃም ማለት ብሎ እየተለሳለሰ አንገቱን እያቅለሰለሰ የሚሰራው ስራ እና እናንተ ጋር ሲቀርብ የሚያወራው ወሬና ውስጥ ላይ ቤት ጋር ሲሆን ደሞ የሚተገብረው ተግባር ጭራሹን አይገናኝም። ስለዚህ ዛሬ አብርሃም ያስቀመጥኩትን ጣውላ ቤት ያስቀመጥኩትን ብር ሰርቆኛል። ስለዚህ የሰረቀኝን ብር በነማስቴ ፊት በነዋለ ፊት ስጠኝ ብሬን ወስዳል ስጠኝ ብዬ እጠይቀዋለሁ። አልሰጥም ካለ የሱና እኔ ጓደኝነት ያበቃል ማለት ነው። ምክንያቱም እኔ እስካሁን ድረስ ታግሼ ችዬ በቃ ችዬው ነው የኖርኩት እስካሁን። እናንተ ግን የኔን ውስጥ አላወቃችሁልኝም የኔን ጉዳት አላያችሁልኝም። እናንተ እያያችሁ ያላችሁት ውጭ ላይ አውጥቶ እሱ ለእናንተ የሚናገረውን ምልክት ብቻ ነው። ስለዚህ ከዚህ በኋላ ትረዱኛላችሁ ብዬ አስባለሁ። ይሄንን ቪዲዮ የቀረጽኩትም እናንተ እንድትረዱኝ እናንተ እንድታዝኑልኝ ስላልኩ ነው። እስቲ እንጠብቃቸው። ቤተሰብ እየመጡ ነው። እንግዲህ እየመጡ ነው። ቤተሰብ እንግዲህ እየመጡ ነው። እስቲ ሚሉትን እንሰማለን። ካሜራማን ደህና ናችሁ? ቤተሰብ ሁሉ ሰላም ነው? ዛሬ ፍራንክ ነው። አዲስ ሀሳብ አለ ለቤተሰብ ምን ሆነህ? አረ ደህና ነህ? ደህና ይሆንክ ግን አትመስለኝም እ አንዳንድ አንዳንድ ሰው እያለ ምን እንደሆነ እንመጣለን። ምን ሆነህ ነው? አይ የተፈጠረ ችግር አለው አለ። የምን ችግር ማለት፣ አብርሃም ብሬን ስጠኝ ማለት ብሬ ሱጠኝ ማለት እየቀለድኩ አይደለም። እኔ እየቀለድኩ ወይም ደግሞ እናንተ እንደምትሰሩት ፕራንክ ብዬ አይደለም። እስካሁን ድረስ ያለውን ነገር ቤተሰብ እንዲያውቁ ብዬ ነው ካሜራ የያዝኩት። ስለዚህ ለስራ ለአንዳንድ ነገር ይሆነናል ብዬ እዛ ጣውላ ቤት ያስቀመጡትን ብር ወስዳል። ስለዚህ ብሬን ስጠኝ። እነሱንም የሚጠራዋቸው አብረው በዛው ጓደኞቹ ስለሆኑ ጓደኞቻችን ስለሆኑ ይስሙ ብዬ ነው። ስለዚህ ብሬን እፈልጋለሁ ብሬን ስጠኝ። የምርነው እኔ እየቀለድኩ አይደለም ብያቸዋለሁ። እኔ እናንተ እንደምሰጡ ፕራንክ ምናምን አይደለም እኔ ወለቆይ መሆንህ ነው። እኔ ከምሬ ነው። ቆይ እናንተ ምን ማለት ነው? ቆይ እኔ ከአሁን በፊት እንደዚህ አይነት ስራ እሰራለሁ እና እንግዲያ ምን ማለት ነው? አብራ ማትገልም እኔ ከምሬ ነው እያወራች ያለሁት? ስለዚህ ብሬን ስጠኝ። በቃ ብሬን ወስደብኛል። ብሬን መልስብኝ ቆይሽ፣ ምን ብር ነው በቃ እኔ ለስራ ቢሆን ብዬ ያወጣሁት ብር ነበረ፣ ከባንክ እዛ ጣውላ ቤት አስቀምጦ ነበር። ጣውላ ቤት ሂጄ ላወጣስ ልገዛ ቃል ልገዛ ሰድ የለም እና ስለዚህ ወይ ብር ይስጠኝ፣ ይወስዶታል አብርሃም እኔ በዚህ ዓይነት ነገር ቃል እጅ አውቃለሁ እና ከሱ ውጭ ሌላ ማንም ሊወስደው አይችልማ። ምክንያቱም ብሩን ከሱ ውጭ ሌላ ማንም አውስደኝ ፈጣን ከሰጠሁትማ ምኑ እየጠይቀዋለሁ እና ሲውስ ዳይታ እሺ ከዚያ ከጣውላ ቤት ከሱ ውጭ የሚገባ አለ ከሱና ከኋላ ውጭ የሚገባ አለ ሰራተኞች እና ሰራተኞች የሚገቡ እዚያ ብሩን ያስቀመጥኩበት ቦታ ከሁለታቸው ውጭ የሚገባ ሰው የለም ስለዚህ ብሩን ያስቀመጥኩት ከሱና እሱ ሁለታቸው ብቻ ናቸው በተለይ በተለይ እሱ ነው የሚቆጣጠረው የሚገባ እሱ ነው ስለዚህ ብሩን በቃ አንስቶትም ከሆነ እንዳይጠፋ ብሎ አንስቶትም ከሆነ ይስጠኝ፣ ይሄረም ይስጠኝና፣ ሊሰርቅ ብሎም አይሆን፣ በቃ እንዳይጠፋ አንስ አንስት ላስቀምጠው ብሎ ከሆነ ይስጠኝና፣ ብር ነው ማነሳ ሲጀምር ለምንድን ነው አንተን፣ ብር ማነሳ ምን ማለት? ምን እያልክ ነው? ታውቃለህ? ግን እኔን ሌባ ነህ እያልክ ነው፣ ሰርቀኛን እያልክ ነው እኮ። እሺ ቆይ ነ አትስረቀውም ተው፣ በቃ ሌባ አይደለም፣ ግን ብሬን ስጠኝ። በቃ አንስተውም ከሆነ እንዳይጠፋ ብላስከ አንስተውም ከሆነ ስጠኝና እቃውን ልግዛ። ረጋ ረጋ፣ ጋብርሽ መንጌው። ፕራንክም ከሆነ እንደዚህ ካሜራ ተደርጎ አይደለም የሚሰራው መቼም ፕራንክ ነው እንጂ አምር፣ እንደዚህ አትልማ ብርሽ። እኔ እየቀለዱህ አይደለም። ቆይ አንተ አትረዳኝም እንዴ? እየቀለዱህ አይደለም፣ እኔ ከምሬ ነው። አሃ በቃ ብሬን ይስጠኝ። እኔ በእናንተ ፊት ልጠይቀው ብዬ ነው እኔ መጀመሪያ ም እናንተ ነው የሚጠራው ሰዎች በቃ በእናንተ ፊት ብሬን ያስጥቱ ብሬን ይስጥቱ። ፈጣሪ ሱ ወሽ ላይ እየቀለድኩ በሆነና ደስ ባለኝ ነበር። ግን እኔ እየቀለድኩ አይደለም። እና አብራም ሌላ ማን ያነሳው እና

ከአንተ ወጭ እዚህ ቤት ሌላ ማንም ሊዳፈረኝ አይችልም። አንተ ተንኮል ምሰራ አንተ ነው። ከኔ ጋር ያለህ ችግር አልገባኝ ብሎ ይቀር። ከኔ ጋር ያለን ችግር በሌላ ነገር ፍታ፣ ብሬን ግን ስጠኝ። እቃ ማመጣበት እኔ ብር አልቀበልም ነበር። ለምን ዝም ብለህ እና? ታዲያ በምክንያት ነው። ቤት ካስቀመጡበት ቦታ ካንተ ወጭ ሌላ የሚገባ ሰው ምክንያት ሊሆን አይችልም። ወይ ምን ምን ማስረጃ ኑሮ ነው? አብርሀም ብር ሰረከ መጥሯል ተነገረኝ። እስኪ አውቃለሁ፣ ጥንቅቅ አድርጌ አውቀዋለሁ። ከሱ ውጭ ሌላ የኔ ብር ማንም ሊሰጥ አይችልም። አሁን ማለት ነው ምንም ምንም ሌላ ነገር አልፈልግም፣ ብሬን ሰጠኛል መንጀ በማርያም ይሄ፣ አንተ የሰረቀኸው ራሱ አላፈርክም እንዴ? እንኳን እኔ ማለት ነው እንኳን እኔ ባለገንዘቡ አንተ ራሱ ሰርቀኝ አላፈርክም? ይሄ አንተ ትሰጠኛለህ አትሰጠኝም? እኔ አንተን ብራ ላይ አይውትኝም። ዋ እሺ፣ ሌላ አንተ አሰጠኝማ ምን ማለት ነው? እኔ መቼው ስርቱን ብር ነው የምሰጠህ

ምን እንድታደርግ ነው ብለህ ወይ፣ ሌላ ለሌላ ከሆነ መናገር፣ ምን ምን አሁን ሌላ ካንተ ጋር ጭቅጭቅ አልፈልግ። በቃ ቤቱ ይፈተሽልኝ። እናንተ ሁላ አብራችሁ እንሂድና ቤቱ ይፈተሽ። ከዛ በኋላ የሱናኔ ችግር። አዎ ቤት እንዲፈተሽልኝ ይፈልጋለሁ። በቃ በምን ጠርጥርበት እጠረጥረዋለሁ? በምን ጠራጥርበት ተጠራጥሬያለሁ? ስለዚህ አሁን ነፃ ነው ይብለዋል። አልሰረቁም ብላለሁ። ስለዚህ ቤት እንሂድና ይፈተሽ ቤቱ በስነ ስርዓት፣ እናንተም ባላችሁበት ይፈተሽልኝ። ከዛ በኋላ ችግር የለውም የኔን ጓደኝነት የኔ ብር ችግር የለውም። ምን ማረጋገጫ ይዞ ነው የአብርሀም ቤት የሚፈተሸው? እንደምታውቁት ነው። በቃ ማለት ከኔ የፈለገው ነገር ያለ ማለት ነው ልጅ። ስለዚህ ችግር የለውም። እኔ ማለት ቀልድ እየቀለደ ነበር መስሎኝ የነበረ እኔ የሱን ገንዘብ ሰርቄ ከሆነ የምር ይፈተሽብኝና ከተገኘብኝ አይደለም ያንንም ብር አይደለም ሌላም ቅጣት ይቀጣለሁ። ችግር የለውም። ግን እረ እኔ ሌላ ቅጣት አልፈልግም። የራሴን ገንዘብ ነው ፈልገው፣ ካንተ ሌላ ቅጣት አልፈልግም። አሁን ይፈተሽልኝ። ተስማምታል ቤት ይፈተሽ። ቆይ አይደለም፣ ውሳኔ ከመወሰን በፊት መጀመር የጣልክበትን አስታውስ። በእናትህ ሌላ የትም ቦታ አልጣልኩትም። እኔ በስነ ስርዓት ብሩ ከባንክ እንዳወጣሁት ፍቃድ ታምጥቼ ነው ያስቀመጥኩት። ስለዚህ ግን እግዚአብሔርን ከዚህ በኋላ አንተ እንደጓደኝነት አይደለም እንደ ስራ ባልደረብ አብረን እንቀጥል አንተ ብትለኝ ራሱ እኔ መቀጠል አልፈልግም። አይገርምም። አብረን አንተ ብትለኝ ራሱ ማለት ነው። ስለዚህ አሁን ቤቱ ይፈተሽ። አሁን በቃ እኔ እንዲፈተሽልኝ ነው የምፈልገው። ሌላ ወሬ አልፈልግም። ከአንተ ውጭ ሌላ የእኔን ብር ሊሰርቀው አይችልም። ስለዚህ ይድንድደና ቤቱ ይፈተሽ። ይድንድደና ይፈተሽ፣ ግን እኔ አስይዛለሁ ባለ ምክንያቱም ከሱ ውጭ ሌላ በዚያ ቤት የሚገባ የለማ።

ይሄ ምንድን ነው ይሄ ብር አይደለም ይኸውልህ እና እንደውም ውጭ ላይ ያሳየው በደንብ እንዴት ታይ እና እዚህ ውጭ ላይ ቤተሰብ አልሰርቁም እያለ ሲከራከር ነበር ነው ከገንዘብ አልሰረቁም ብያል ስትከራከርኝ አልነበረ? አይ፣ ምናልባት ሌላ ብር ያስቀምጠው እንዳለ ይህ ብር ያንተ ነው። አንተ ነው ወይ? ይህ ብር አንተ ካልሆነ እኔ ብር እኔ ብር አልሰረኩማ ካልሰረክና እንግዲህ እራሱ መጥቶ ገባ መቼም እኔ ካንተ ቤት መጥቼ እዚያ አላስቀመጡትም ምናልባት ሌላ ሰው አስቀምጠውት እንዳይሆን ማን መጥቶ ያስቀምጠዋል እንጃ ቆይ ቆይ ቆይ እኔ ምን ምን ምን አጉድዬብህ ነው በጠፋህ ስራ ስራ ቀጥሪ ባሰረው ጓደኛ ባደረጉህ እና ምን እንጃ አንተ ነው የሰረክው እያልከኝ ነው የአንተን ብር አሁን እንኳን የተተገንጣ አታምንም መንጌ፣ ምናልባት ሌላ ሰው እንደሆነ ያስቀመጠው። ማለት ያስቀመጠው? እሺ፣ አንተ አስቀምጠሃል። አይ፣ ለሆነ ነገር ብላ ያስቀምጥ እንዳለ። አይ፣ ሲጀምር ይህን ያህል ብር እንዴት ነው? አስር ሺህ ብር አረ ቤተሰብ ታሪክ እኮ ነው። እና አስር ብር ነው አልሰረቅም። አልተከራከርሽ። አዎ ወንድሜ ምንም አይሰርቅም። እሺ ከዚህ በላይ ምን አይነት ጆሮ ነው እንዴ? አንተም እኔ ለብሼው ነበር ስራ ቦታ አስቀምጠው እያለ ነው። አታምንም ትንሽ እንኳን ኧረ፣ ፈር ራ አብራም ፈርስቲ፣ እናቴ ትሙት ነው ያንተን ብር አልሰረኩኝም። ዋ እንዴ ተረጋጋ፣ በእናትህ። የሆነ ነገር ወይ እዛ ዛብሮ ሲሰራ አስገብቶበት ነው። ትናንትና እንዳመጣሁ ነው። ትናንትና ስራው ብዬ ማለት ስራ ሲወጣ እንደ ተጠቀለለ ዝም ብዬ አንስቼ አመጣሁት። ከዛ በፌስታሉ እንዳለ አስቀመጥኩት። ወይ ምናልባት ላይ ከተው እንደሆነ፣ አንተ ትናንትና ማለት ክፉ ነገር ምን ላደርግ ነው? አይ ይሄን ያክል ነበር። ጓደኛችን ነቃ እስቲ ነበር። አያችሁ አይደል ጓደኛችሁ፣ አያችሁ፣ ጓደኛ ጓደኛችን ነው የምረጋጋው በዚህ በትንሽ በ10 ሺህ ብር በ10 ሺህ ብር እንደዚህ ካደረገ ትላ ሰፊ ድርጅት የሚያስተዳድር ቃል ተሰጥቾ እኮ ነው። አመኘው ነበር እኮ ስራ ቀጥሮ የማሰራው እኮ አመኘው ነበር። ገንዘብ ብንሰርቅ ቢሆን እኮ ስንት ቃ መስረቅ እንችል ነበር። እና ከዚህ በላይ ይሄ ገንዘብ አይደለም፣ ይሄ እኔ ገንዘብ አይደለም። እሺ፣ ማለት እኔ ምን ሊያደርግ ይህ ብር መጣሽ ከእኔ ልብስ። አሁንም እንኳን ማመን አልቻልክም? በቃ አብራ እኔ በጣም ነበር መውደህ፣ ልክ እንደ ጓደኛዬ ልክ እንደ ወንድሜ ነበር ማከብርህ። ለዛም ነበር ቀጥሬ ስራ ማሰራ በጠፋ ስራ። ግን አንተ ግን ምላሽ ይሆን ብድሬን ከፈልኩ። እሺ ማረጋገጫ ከራሱ ቤት፣ ከራሱ ቦታ፣ ከስራ ልብሱ ከተገኘ ወንዱ ምቀኛ ነው። ምጣስ ገብቶ ተናላ ባስቲ እንኳን ተገንቶ እንኳን ትንሽ መንጊ፣ ተረጋጋ እስኪ። እንዴት ብዬ ነው የምረጋጋው? እሺ ቆይ ምን ላድርግ? ቆይ አሁን እንዴት ብለህ ነው ተረጋጋ የምትይኝ? እስኪ ንገሪኝ። አላነሳው አቀድም አላነሳው ምያለ ነበር፣ ግን ይፈተሽልኝ፣ ቤቱ ይፈተሽልኝ ሲል አዎ ይፈተሽ ብሎ በኩራት መጥቶ ነበር። እናሱ ካልሆነ ሲያስቀምጠው አረበክሽ፣ እና ከሱጭ ሌላ ቤት ይገባል እና ሌላ ሰው አስቀምጦት እንደሆነ አንተ በመታቀል ማለት መንጆ፣ ወይ ምን አለበት አንተ እና ለማጣላት ይፈልግ ሰው ሊሆን ይችላል ወይ? አዎ መንጆ፣ እንደዛ ነው ለማጣላት የሚፈልግ አንተ እና ኔ፣ ካሁን በፊት ሌላ ቂማል ነገረኝ ነው አንተና እኔን ማጣላት የሚፈልግ ከአንተና እኔ ጋር አብሮ የሚኖር ጓልና እነ ማስቴ እነ በረከት ናቸው። ሌላ ማን ነው? ማን? አብርሃም እውነት ሰርቆ ቢሆን እኮ እሺ ለምን ቤት ድረስ ይፈተሽ ብሎ ይመጣል? ምን አማራጭ አሉ። ይፈተሽ ሲባል አላስፈተሽም ማለት አይችልም። ገብቶ እንዳይደብቀው አብረን ይመጣል። ምን እሺ ሰርቄ የኔ እንዴት ነው ዝም ብዬ ላስቀምጠው? የምችል አልደብቀውም ነበረ አሐ መቼም አይመጣም ብለህ ነው? ቢመጣም ቢጠፋውም እንኳን ያን ያክል ጣፋኝ ምናም ብሎ ዝም ይላል፣ ሌላ ቦታ ጣፍሁት ብሎ ዝም ይላል ብለህ ነው? እኔ ደግሞ ያስቀመጡበትን ቦታ ስለማውቀው ከአንተ ውጭ ሌላ ማንም እንደማወስደው እርግጠኛ ነው። አረ መንጊ ዝም ብለህ እርግጠኛ ትሆን? እሺ ቆይ ቆይ ምን አድርግ ነው የምትሉኝ? ቆይ ምን አድርግ ነው የምትሉኝ? አልሰረቀም እያላችሁ ቅድም ተከራክራችሁ፣ ይኸው ይፈተሽ ብዬ መጣን እንዴት አገኘነው። ከተገኘ በኋላ ደግሞ አት እሱ አልሰረቀም እያላችሁ መከራከር ምን የሚሉት ነው? ከአይናቸው ጆሯቸው ነው እንዴ? እናንተም ታውቁ ወይ ሻ ማን? እስከ ዛሬ ስንኖር አብርሃም የሆነ ነገር አድርጎ አግኝተኖና? ቀልድ ንገረኝ እስኪ፣ እኛም ጨነቀን። እውል አንድ ሰው ከዛሬ በፊት እንደዚህ ሲያደርግ አላየሁትም ማለት አላደረግም ማለት አይደለም። ሁሉ ሲሰርቅ ኖሮ ነው ዛሬ የተጋለጠበት። መቼ አየኸው መጀመሪያ? ከዚህ በላይ እንዴት ለዩ አ ብሩ ተገኘኩ ከሱ ቤት ሹፋ። አንተ ከዛው ለሰራተኛሽ፣ ለምን ጠረጠርኩ? ስለማውቀው የልጁም ባህሪ፣ የልጁም ባህሪ ስለማውቀው ከልቤ ፍሰርኳል። አንተ እኮ ማለት ማለት ነው የዳሪ አልጋ የቤት ቀጋ ነው። ይሄን አላውቅም አውቃለሁ። ይኸውልህ ቤተሰብ አሁን እንኳን ይሁን እስኪ እመልከቱት፣ ብሩ ተገንቶ እንኳን ማመን አይፈልግም። ቆይ አንተ ቆይ፣ እንዴት ከዚህ በላይ እንዴት ተመን ከዚህ በላይ እንዴት ይሁን ነው? ስትሰርቀው የግድ እያነሳሁ ከኔ ከዚህ እያዋጣሁ መታየት ነበረብህ? አረ ደፈጣ የዛኔ ባይህም አላስቆምህም። ሲጀመር እናንተ እኔን አትረዱኝም እኮ እኮ ገብቶኛል እንደማትረዱኝ እኮ አውቃለሁ። ከእናንተም አልፎ ደግሞ ቤተሰብ እኔን መጥፎ ሰው እንደሚያደርጉኝ አውቃለሁ። ግን የኔን ማንነትና የእሱን ማንነት ዛሬ ለይቶ መውጣት አለበት ብዬ ነው ይህን ቪዲዮ ይህን ካሜራ እየቀረጽ ያለው። ስለዚህ ይኸው ቤተሰብ፣ የአብርሃም ጉድ ይሄ ነው። ይወላችሁ የአብርሃም ጉድ በቃ ይሄ ነው። አረመንጅ፣ በእናትህ ቢያንስ ቤተሰብ ፊት እንኳን ሰርቃህን እያልከ ይኮ ነው። እና ከዚህ በላይ አልሰረቁም ብለህ አሁን ልትከራከር ረኔ ማርያምን ያልሰረኩኛል ለንጀብና በእናትህ ተረጋጋ። ለምን አት አረ እፈር እስቲ አብራም ፈርት እስቲ ትንሽ ፈር እሺ። እንዴት ሳልሰርቅ እንዴት ነው ምን አድርገው የምትለኝ? ሳልሰርቅ እና ይሄን እሱን ብር ነው ያልሰረኩትኝ። ይኸውልህ ለማንኛውም ማለት ነው። ከዚህ በኋላ እናንተም እኔ እንደማትረዱኝ አውቃለሁ። ምክንያቱም እሱን ነው መደገፍ የምትፈልጉት። እናንተም እሱንም ለመደገፍ ከዚህ በላይ ከዚህ በላይ እንዴት ያን እንትና ጓደኛችሁ በሆንማ ትረዱኝ ነበራ መጀመሪያ ሰርቆኛል እያልኳችሁ አልሰረቀም ብላችሁ ተከራከራችሁ ይፈተሽልኝ አልኩ እሺ ይፈተሽ ብላችሁ መጣችሁ ተፈትሾ ብሩ ሲገኝ ደግሞ ሌላ ነገር ምንም ይሉት ነው እኛ እኮ ማረጋገጥ ነው ተባባሪ ሆናችሁ እናንተ ተባባሪ ተባባሪ ሆናችሁ ንገሩኝ በግልጽ ኧረ መንጌ በእናት ለምትወረው ነገር እንትን ይኑር በእናት ደሞ ልትቆጣ ነው ካንተን ብሶ ይኸውልህ ለማንኛው ማለት ነው አብርሀም ከዚህ በኋላ የአንተ ጓደኝነት ነኝ ጓደኝነት አብቅቷል። ከዚህ በኋላ ስራ ቦታም እንዳትመጣ እንዳላይህ፣ በመንገድ የምሳል በማንኛውም ቦታ እንዳገኝ አልፈልግም። ከዚህ በኋላ የአንተ ጓደኝነት የኔ ጓደኝነት አብቅቷል፣ ጨርሻለሁ። ሁለተኛ ማለት ነው ሁለተኛ እኔን ማየት አልፈልግም። አንተ ራስ እርሺ ብለ ነው እንዴ አብርሀም፣ እንዲህ የምትናገሩ ጀመር አንተ ነው ያለው። እሺ ከዚህ በኋላ ሁለታችሁንም ማየት አልፈልግም።